በእሷ ሰላምጣ ሰላም ልበላችሁ መሰለኝ እና ሻሎም ሻሎም ትላለችሁ። ሰውን ስታገኝ ሻሎም ሻሎም እላችሁ አለው። ሰላማችሁ ይብዛ። እሷ ተኝታ ቆሞ ማውራት በጣም ከባድ ነው። ያው እሷ ላትመጣ

እኔ ግልሄድ እንግዲህ ዝግጁ ላይ ነኝ እና በቅርብ እንገናኛለን ብዬ አስባለሁ። በጣም ነው የምወዳት። ብዙ ለፍቼ ባታለሁ ግን እንዳሰብኩት አልሆንልኝ። እህታችንን የምስራችን ካወቅኋት ጊዜ ጀምሮ በጣም ቅን፣ በጣም አብረዋት የሚያገለግሉትን ሰዎች የምትወድ ቤተክርስቲያኗን የምትወድ

ከምንም ነገር በላይ ደግሞ እግዚአብሔርን በጣም የምትወድ ጌታን ማገልገል የምትወድ ዘማሪ የታችን ናት። ያው እግዚአብሔር እንዴትና ለምን አይባልም፣ እግዚአብሔር ልክ ስለሆነ እና አሁን እየሆነ ያለው ነገር ለእኛ በጣም ከባድ ነው፣ ግን እግዚአብሔር በቃሉ አጽናንት ሆናል የምስራች

ድና ስትመጣ የነበራት ደስታ፣ እንደገና እግዚአብሔርን ለማገልገል የነበራት ጉጉት፣ እቅዳችን በጣም ብዙ ነበረ። ይገርማቸዋል። መዝሙር ልትሰራ እያሰበች ነበር። መዝሙሩን አብረን እንደምንሰራ እናወራ ነበር። ከዛ አልበምም እንደምታወጣ በጣም በቃ ባለሙሉ ተስፋ ነበረች። እግዚአብሔር የወደደ ሆነ።

አንድ መናገርና ማመስገን የምፈልገው በህመሟ ሰዓት አብራችሁ የነበራችሁ በሙሉ ኢትዮጵያውያን፣ ኤርትራውያን እግዚአብሔር አምላክ ብድራታችሁን ይክፈል። እና ደግሞ ኢሳቅዬ በዚህ ሁሉ ሰው ፊት አመሰግናሃለሁ። አብረህን ስለነበርክ ከጎናችን ስላለ ነገም ከጎናችን እንደምትሆን አስበን በጣም ነው የምናመሰግነው። ይህ ነገር ወደ ሚዲያ ከመምጣቱ በፊት

እያንዳንዱ ዘማሪ ጋ እደውል ነበረ፣ በቃ ያላችሁን ብር ላኩልኝ እያልኩ። ማናቸውም አላሳፈሩኝም። ከጉድለታቸው ነበረ እያወጡ ሲሰጡኝ የነበረው እና እናንተንም እግዚአብሔር ይባርክ፣ ጌታ ኢየሱስ ዘመናችሁን ይባርክ።

እና እግዚአብሔር ቤተሰቦቿን ያጽናና፣ ቤተ ክርስቲያንን ያጽናና፣ አብራችሁ የምታገለግሉት ሁሉ እግዚአብሔር ያጽናችሁ። ኪሩዬ ጌታ ኢየሱስ ያጽና።

የምዬ የምዬ እኛ ከኛ ጋር ብትሰነብት በቅርቡ እናንተ ናችሁ ምትድሩኝ እንዳለችው ብንድራት ወልጣ ከብዳ ብናይ እንዳቀድነው ቅድም ዓለምን እየዞረች

ስለምትወደው ጌታ የዝማሬ ድግስ እያዘጋጀች ብትዘምር ብናያት የልባችን ናፍቆት ነበር። ዝማሬዋንም ሰርታ ልናይ ልንቀኝ፣ ልንዘምር በእውነት ጓጉተን ነበር። ነገር ግን ከእኔ ጋር ትዘምር አለ በጉ። በእኛ ልብ ብዙ ሀሳብ

ቢኖርም ምክሩ ጸና። አስቀድሜ እንዳልኩት የማይነጥፍ ደስታ ወደ ሞላበት በጉ ብርሃን ወደሆነበት፣ በሽታ፣ አደጋ፣ ፍርሃት፣ እጦት፣ ስደት፣ መናቅ፣ ንዴት፣ ጥላቻ፣ ብቸኝነት የመሳሰሉት ወደ ሌሉበት፣ በሰው እጅ ወዳልተሰራው፣ ወደ ብፁሃን አገር፣ ወደ ጻድቃኖች መንደር ወሰዳት።

የምዬ እንግዲህ ምን እንላለን? እግዚአብሔር ሉዓላዊ ነው፣ የወደደውን አደረገ። መንፈስ ቅዱስ ቤተሰቧን ብዙ ዋጋ አብሯት የከፈለውን እጮኛዋን በጸሎት በበጎነት ከሊቅ እስከ ደቂቅ በመላው ዓለም በበጎነት ከጎኗ ለቆሙት ለወዳጅ ዘመዶቿ

በአካል ከኛ በመለወየቷ ላዘኑ ሁሉ እግዚአብሔር መጽናናትን ያደርግ። ጌታ መንፈስ ቅዱ ለምንና እንዴት ባይ የሌለበት እንደ በጎ ፈቃዱ የወደደውን የሚሰራ ሁልጊዜ መልካምና ትክክል የሆነ ልዑል እግዚአብሔር አምላካችንና አባታችን መሆን ያለበትን አደረገ።

ስለ ሁሉም ደግሞ ሁል ጊዜ ሁሉ ከእርሱ በእርሱ ለሆነ ለእግዚአብሔር ለአምላካችን ሳናጓድል ምስጋና እናመጣለን። በመቀጠል እህታችን በምድር ሕይወት በነበረችበት ጊዜ ሁሉ ስላሳያችሁት ፍቅር፣ ክብር፣ ቸርነት ሁሉ መላ ኢትዮጵያውያን፣ ኤርትራውያን በዋናነት ኪሩ

እንዲሁም ደግሞ አብራችሁኝና አገልግሎት ያገለግላችሁ ናኬ፣ ዘርዬ፣ አብድዬ፣ ቄስ ቲጂ ስም መጥራት ከጀመርኩ እንዳላጣችሁ ብዙ ናችሁ፣ ከሀገር ውጭም ያላችሁ በጣም ላመሰግናችሁ፣ ልባረካችሁ እወዳለሁ። እንዲሁም ደግሞ በጣም አብራችኋት የምታገለግሉ ወጣት ዘማሪያን ተረዳዱ በቁም

በቁም ነው፣ መረዳዳት የምትችሉት። ባልኩት መሰረት ያሳያችሁት ረብርብ እጅግ ዋጋው ከፍ ያለ የከበር ነው። በጣም ላመሰግናችሁ ወዳለሁ። ትንሿ እህታችን የሚ ምስሯ ወደ ተሻለው ሳይሆን ቃላት ወደማይገልጹት ውብና ድንቅ ርስቷ ወደምንአፍቀው የአባታችን እቅፍና ዘላለማዊ ረፍቷ ነው የሄደችው። በዚህ የተጽናናን

በምድር የቀረኑ ወገኖቿ ግን ሁሌ የምንናፍቃታለን። እንደወደርናትን በልባችን ትኖራለች። ስሜታችንን ትንሽ ለመግለጽ ሀዘናችንን ትንሽ ለመግለጽ የግድ ቢሆንብንም እግዚአብሔር ደግሞ ለቤተሰቡም ለጓደኞቿም፣ ሁላችንም እየላከ ያለውን የመጽናናት መንፈስ እንድናከብር፣ እሱን መንፈስ እንድናስቀጥል አደራ ማለት እፈልጋለሁ። ከእግዚአብሔር ቃል አንድ ቦታ ነባል ነው የተስፋን ቃል የሰጠው የታመነ ነውና

እንዳንነቃነቅ የተስፋችንን ምስክርነት እንጠብቅ። ለፍቅርና ለመልካም ስራ እንድንነቃቃ እርስ በርሳችን እንተያይ። በአንዳንዶችም ዘንድ ልማድ እንደሆነው መሰባሰባችንን አንተው፣ እርስ በርሳችን እንመካከር እንጂ ይልቁንም ቀኑ ሲቀርብ እያያችሁ አብልጣችሁ ይህንን አድርጉ። ሶስት ነገር ማለት እወዳለሁ። ከእግዚአብሔር ከተቀበልነው ብዙ ቸርነት

ትንሽም ቢሆን መቆረሳችን ይቀጥል። ጸጋ ከበዛልን ደግሞ ያለ ስስት የምንሰጠው ሁሌም ይኖረን። ከገነነልንም ታላቅ መረቱ የተነሳ ለሌሎች የምንራራበትና የምንመርበት የታደሰው ሩህሩህ የክርስቶስ ልብ ከኛ ይወሰድ ይብዛለን እንጠብቅ

በስጋ የአይን ሚዛን ሳይሆን በንጹህ የኢየሱስ ፍቅር ልብ ያልተገባንን ምን ያህል እንደወደደን እና ወገኖቼ ቤተሰቦች እናንተ ብቻ አደላችሁም። እቺን ብላቴና መላው ኢትዮጵያውያንና ኤርትራውያን በአጠቃላይ ለእሷ ራርተው ለእግዚአብሔር እንድትዘምር ራርተው እንድታገለግል ራርተው በህይወት እንድትኖር ራርተው ደስ

ስብሏቸው ከእርሷ ጋር በነገር ሁሉ ቆመዋል። እኔ የማውቃቸው አብረውኝ ስፖርት የሚሰሩ የእስልምና እምነት ተከታዮች፣ የኦርቶዶክስ እምነት ተከታዮች ሁሉ ሳይቀሩ ከዚች ብላቴና ጋር አብረው ሆነዋል። ምን ትፈልጋላችሁ? መሞከር የሚገባው ሁሉ ተሞከር። አሁን ግን አርፋለች። እግዚአብሔር የተመሰገነ ይሁን። ሳይሞከር ቢሆን ሳይሞከር ሳይለፋ ቢሆን

ሁሉ ፍቅሩን አሳይቶ በእውነት እኮ ነው የምነግራችሁ። እግዚአብሔር የተባረከ ነው። ክብር ሁሉ ለእግዚአብሔር ይሁን። በደረሰብን ሁሉ እግዚአብሔር ምንድን ነው? ጻድቅ። አሁን እኔና እናንተ እርሷ ወዳለችበት ወደ ጌታ እንሄዳለን እንጂ እርሷ ተመልሳ ወደኛ አትመጣ። ስለዚህ እኛንን መዘጋጀት የሚጠበቅብን ከስተታችን ታርመን ከጥፋታችን ተመልሰን ጌታን በአግባቡ አገልግለን

እድል በተሰጠን በዚህ ጊዜ ላይ ወደ ማስተዋላችን ተመልሰን እርስ በርሳችን ተቀባብለን እርስ በርሳችን ተዋደን እርስ በርሳችን ተከባብረን ያገኘናቸውን አጋጣሚዎች ሁሉ ለወንጌል ተጠቅመን ጌታ እስኪመጣና ወደ ጌታ እስከምንሄድ መዘጋጀት ያለብን እኛ። ለዚህ ደግሞ ጌታ ይርዳ፣ አሜን፣ ይርዳን። ለምን እንደዚህ እንዳልኳችሁ ታለቃላችሁ። በመጨረሻም

ሐዋርያው ጳውሎስ ለፊልጵስ ሰዎች መልእክት ሲጽፍላቸው አንድ ነገር ነገራቸው። ምን አለ? እኔ ብሄድ አለና ከዛስ፣ ከክርስቶስ ጋር ምን ብል ብኖር ምን ይለኛል አለ። እጅግ በጣም በቃ የተሻለ ነው የተሻለ ነው አለ። ነገር ግን ደግሞ ብኖር ደግሞ እዚህ አለ፣ ለእናንተ ጠቅማቸዋለሁ፣ አገለግላቸዋለሁ እና በሁለት ነገር እጨነቃለሁ አለ። አይገርማችሁም?

እንዴ! ሰውዬው እንዴ! ደስ ይላል። በሁለት ነገር ይጨነቃለዋል። የእኛ ጭንቀት አንድ ብቻ ነው፣ መኖር ዋሻው ከዋሻው። ለራሳችሁ መልስ ስጡ። ኢየሱስ ጌታ ነው፣ ዝም ብለን አይደለም። በጌታ ያው ነው፣ ዝም ብለን አይደለም። ጌታ ነው የምናመልከው። ዝም ይውላችሁ፣ ቢረባም ባይረባም፣ ቢከፋም፣ ወንጭ በደረሰብን ነገር ሁሉ እግዚአብሔር ጻድቅ ነው። የማይከሰስ ጌታ መርጠናል። ለኛ የሚያስበውን ያውቃል።

ለእኛ የሚያስበው በጎ ደስ የሚያሰኝ መልካም የሆነ ነገር ነው። ስለዚህ ዛሬ በየሚላ እያደረገው መልካም ነው ማለት ነው። አሁን እህታችን ወጣት ነች። ክብር ሁሉ ለኢየሱስ ይሁን። ገና ልጅ ነች፣ ዘማሪ ነች፣ ብዙ ነገር ነገር ግን በቃ ሄዳለች። እኛ ከምናስበው እንድትኖር ከምናስበው ይልቅ ጌታ እሷን የወሰደበት ምክንያት ትክክል ነው። አይከሰስም። በቃ ድንቅ ጌታን የመረጥ ነው። ክብር ሁሉ ለኢየሱስ ይሁን።

ደግሞ እስቲ አንድ ነገር አስተውለን። እኒ ለምንድን ነው የምናለቅሰው? ቅድም እንዳለው አብዲ እውነት ነው። በስጋ ሲለዩን ልናለቅስ እንችላለን፣ ልናዝን እንችላለን። ግን ልካለን ወዴት እንደሄዱ እናውቃለን። የእኛ ሀዘን ከልክ ያለፈ መሆን የለበትም። አሁን አርቆታችን እኔና እናንተ ካለንበት ከዚህ አሁን ምን እኛ አሁን እዚህ ምንድን ነው ምን የተሻለ ነገር ምን አለ ምን አሁን እስቲ ምሬ የቀረባት በቃ፣ ንገሩ ምሬ የቀረባት ምን

ይህ ሰልፍ ካለበት ወሬት አለበት ትችት ካለበት ሐሜት ካለበት ችግር ካለበት በጣም ብዙ ሰልፍ ከበዛበት ከዚህ ምድር ወሰዳት፣ ወደ ራሱ ፈለጋት፣ በክብር አስቀመጣት። እግዚአብሔር የተመሰገነ ይሁን። ልንደሰት ነው የሚገባው። ሆነስትሊ ልንደሰት ነው የሚገባው። በቃ እግዚአብሔር የተመሰገነ ይሁን። የተሻለ ስፍራ ነው ያለችው። በቃ ደሞ ይሄን እናውቀዋለን የእግዚአብሔር ቃል ስለሚናገር በተሻለ ስፍራ ነው የተቀመጠችው። ክብር ሁሉ ለኢየሱስ ይሁን።

በታችን ኤሚላ ያደረገው ጻድቅ ነው። በቃ ትክክል አድርጓል። እግዚአብሔር የተመሰገነ ይሁን። በቃ ትክክል በቃ የሚበጃትን ያውቃል፣ የሚሻላትን ያውቃል። ክብር ሁሉ ለእግዚአብሔር ይሁን። እንደ እግዚአብሔር ያለ ማንም የለም። ቅዱሳን እግዚአብሔር ትልቅ ነው ወገኖች፣ አይከሰስም በእኛ ሕይወት ላይ ምንም ነገር ሲያደርግ በእኛ ላይ የሆነ ነገር ሲመጣ፣ በቃ እግዚአብሔር አዋቂ ነው። የተሻለውን ነገር አድርጓል።

ስለዚህ ከባድ ሀዘን በልባችሁ እንዳይኖር፣ አብራችሁ የምትዘምሩ ዘማሪዎች፣ ጓደኞቿ፣ ወላጆች፣ ቤተሰብ፣ እህቶች፣ ወንድሞች፣ የቅርብ ቤተ ክርስቲያን በእውነት በእውነት ነው የምነግራቸዋል። የተሻለ ስፍራ ላይ ተቀምጣለች። አሁን እኮ እዚህ ጋር እኮ ያለው እኮ አይደለችም። እሷ እኮ አሁን በዚህ የለችም። ሄሎ፣ እኛ እኮ ሀሴት እንድናደርግ ነው ተሰብስበን፣ እንድንጽናና፣ እርስ በርሳችን እንድንጽናና ነው አሁን ይህን እያደረግን ያለ ነው። እሷ እኮ በክብር

ቅድም ሳሚ እንደዘመረው በራእይ መጽሐፍ ላይ እንዳለው ጨረቃና ፀሐይ አያስፈልጉም አለ በአዲስቷ ኢየሩሳሌም። ለምን ሲሉት በጉ ራሱ ብርሃን ስለሚሆነ፣ በጉ ብርሃን በሆነበት ስፍራ ሩብ ጉዳይ፣ አስር ጉዳይ፣ መሸብኝ፣ ነጋብኝ በማይባልበት የሰዓት አቆጣጠር ለዘላለም በሚባልበት በዛ እኮ ነው ያለችው አሁን። አይገርማችሁም? ለዚህ ክብር ይገባዋል ጌታ የተመሰገነ ይሁን። በዚህ ነው ልንጽናና የሚገባው።

በዚህ ነው ልንጽናና የሚገባው እኛም ገና ያልቀመስ ነገር ላለ ምድር ላይ ገና መስራት የምንፈልገው ስላለ ማሳደግ የምንፈልገው ልጁ መስራት የምንፈልገው ስላለ የምንጓጓበት ነገር ስላለ እንፍጨረጨራለን እንጂ አሁን ቆመን የሰበክ ነው አሁን ቆሞ የዘመሩትም እዚህ የምናለቅሰውም በአጠቃላይ አትጠራጠሩ የሚቀጥለው ተረኞች እኛ ነን በቃ እኛ ደግሞ እንደዚህ እንዘረጋና ደግሞ ሌሎች መጥተው ይዘምራሉ

ይልቅ የሚያስፈልገው ተዘጋጅቶ መገኘት ነው። ተዘጋጅቶ መገኘት የዘላለምን ይሆን በማግኘት ኢየሱስ ክርስቶስን የህይወታችን አዳኝና ጌታ አድርገን በመቀበል ክብር ሁሉ ለኢየሱስ ይሁን። ምንም ነገር ቢመጣ ዝግጁ ሆነን መጠበቅ፣ የተዘጋጀ ሆነን መጠበቅ ደግሞ የመዳን ቀን ዛሬ ነው ይላል።

የተወደደች ሰዓት አሁን ስለሆነች ማለት ነው። ምናልባት እዚህ ውስጥ ይልቅ ጌታ ኢየሱስ ክርስቶስን ነው ህይወታችን አዳኝና ጌታ እርገን ያልተቀበልን ሰዎች እንዲህ አይነቱ ነገር እንደሚመጣ እርግጠኞች ሁነን የዘላለም መንግስት ወራሾች እንድንሆን ከድቅድቅ ጨለማ ወደሚደነቅ ብርሃን ከሞት ወደ ህይወት ሳይሆን ከዘላለም ሞት ወደ ዘላለም ህይወት የሚያሸጋግረውን ኢየሱስን ህይወታችን አዳኝና ጌታ እርገን በመቀበል ተዘጋጅተን እንድንጠብቅ ጌታ ይርዳን። ይሄ ነው ትልቁ የሚያስፈልገን ነገር መቼ መቼኛ እንደምንሄድ ወይ ደግሞ መቼ ጌታ እንደሚመጣ አይታወቅም።

ተዘጋይቶ መጠበቅን የመሰለ ነገር የለም። ኢቨን በጌታ ቤት ያለን ሰዎች ሁሉ ሁሉ ጊዜ በእግዚአብሔር ፊት ራሳችንን ፈትሽን አባቶ ሆይ ብለን ተዘጋጅተን እንድንጠብቅ ማረናታ እንድንል ጌታ ይርዳን። አሜን።